እና አንቺ ሳቂልን እንጂ አንቺ ተደሰችልን እንጂ አንቺን አይክፋሽ እንጂ አንቺን ክፉ ነገር አይድረስብሽ እንጂ ንጉሥሽን ክፉ አይድረስበት እንጂ ብሩኬ ደና ይሆንልን እንጂ አንቺ ደና ስለሌለውማ፣ ምናገባንኛ ስለ ወረኛ ወይ ስለ ጨቀጨቁ ስለምናምኑኛ ምንም አይመለከትም። ዋናው ነገር አንቺ ብቻ ደና ሆኝልን፣ እናንተ ብቻ ደና ሆኑልን፣ እናንተ ታረቁልን፣ እናንተ ሰላም ሆኑልን፣ እናንተ ንገሡልን በቃ። እናንተ ታረቁልን፣ እኛ ደስ እንዲለን። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ ወይ? በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝዝ ትርፍርፍርፍርፍ ይበልልኝ። እንግዲህ በድጋሚ መጥቻለሁ። ሀይሚዬ አንድ ነገር ተኩሳ ወጥታለች ቲክቶክ ላይ። እንግዲህ ብው አርጋን መሄዳለች ወታለች ምክንያቱም ሀይሚዬ የምትናገራት ንግግር፣ የሆነ የምትጥላቸው ቅኔዎች፣ ቁጭ የምታደርጋቸው ነገሮች በጣም የሚገራርቡ ከጊዜው ጋር የሚሄዱ ወቅቱን ጠብቀው ጠቅ የሚያረጉ ናቸውና ሀይሚዬም አንድ ቴክስት ብቅ አድርጋልናለች። እንዳጋጣሚ ቲክቶክ ላይ ነበርኩና ወዲያውነ ያየኋት፣ የሚገርማችሁ ነገር ወዲያውኑ ማለት ነው። የኔ ቆንጆ በጣም ነው የገረመኝ። ግን ማለት ነው እና ጠላቴ ይድብን ይበል። እኔ አሁንም ስቃለው፣ ስቃለው ነው የሚለውና አንቺ ሳቂልን፣ እኔ ባለቂ ነኝ ማለት ነው። ዋናው ነገር የአንቺ ደስታ ነው። ዋናው ነገር አንቺ ደስ ማለቱ ነው። ከዛ ሌላ ሁሉም ቀሪ ነው፣ ሁሉም ትርፍ ነው። ሀይሚሻዬ ማለት ነው እኔ ቆንጆ እንደዚህ ነው ጠላትን፣ ድሮ ምቀኛ ማሳዘን ከፈለጋችሁ ማሳፈር ተፈለጋችሁ፣ ሌላ አይደለም ስቃችሁ ማሳየት ብቻ፣ ስቆ ማሳየት ነው ለጠላት ወይም ደግሞ ለምቀኛ ትክክለኛው መድኃኒት አሸንፎ መገኘት፣ ተለውጦ መገኘት፣ በልጦ መገኘት፣ ይሄ ነው በቃ ማሸነፊያ መንገዱና አንቺ ምንጊዜም ቢሆን አሸናፊ ነሽ። ወደፊትም ታሸንፊያለሽ። ፍቅር ያሸንፋል። ሁለታችሁም ታሸንፋላችሁ። ወረኛ ይጠፋል። ትላንትና አንዳንድ ሰዎች ው ብሩኬን እየወቀሱ ነበረ። እንዴት እንደዚህ ያደርጋል? እንዴት ሰው ቤት ይሄዳል? ምናምን እና ውዶች፣ አሁን እኮ እዛ እንዲሄድ ያደረጉት እኮ እነሱ ናቸው። ምክንያቱም ለምን ተደበቀ ዳሚ ነገሩን ለኩሶ ሄዶ እቤት ውስጥ ተደበቀ እና ብሩኬ ቤት ያገኘው እውነታውን፣ ሀይሚ ለሀይሚ ማሳወቅ ነበረበት። እውነታውን ማወቅ አለበት፣ እሷ መንቃት አለባት። ስለዚህ የእሱ ጥፋት የቱ ጋ ነው ሊሆን የሚችለው? እስኪ ንገሩኝ። እሺ፣ የት አግኝቶ ታዲያ ይጠይቀው ስለ ፋይሉ ፋይሉን? እውነታውን ማሳወቅ አለበት፣ መጠየቅ አለበት። በቃ ለዛ ነው የሄደው እንጂ ለሌላ ተንኮል ወይ ለሌላ ክፋት አልነበረም። ግን ግዴታ ዳሪ ማግኘት አለበት። ምክንያቱም ጉዳዩ እኮ አላለቀም። እኛም ማወቅ የምንፈልገው ነገር አለ። አዎ፣ ብሩኬን እናምነዋለን፣ እኛ እናምነዋለን። ግን ደግሞ ሌላ ሰው ስላለ ግዴታ ማሳወቅ አለበት እውነታውን። ስሙን ማጽዳት አለበት። ለሀይሜ እውነታውን ማሳወቅ አለበት። ምንም ማድረግ አይቻልም። እውነታው ይሄ ነው። ስለዚህ በትላንትና እለት እኔ ብሩኬ ጋር ስህተት አላየውም። እውነት ለመናገር ትክክል ነው። በእርግጥ ያው መደባደብ ወይም ደግሞ ሰጠገባ ውስጥ መግባት አያስፈልግም። ለምን ያው ሰው ቤት ሄዶ እንደ ሀረገ ተብሎ ደግሞ ሌላ ስም እንዳይሰጠው ግን ደግሞ እውነታውን ለማወቅ ግዴታ መሄድ ነበረበት። ሀይሚ እንድትነቃ ነው የፈለገው እሱ በቃ ሌላ ምንም አይደለም። ሀይሚ እውነታውን እንድታቅ ነው የፈለገው። ሀይሚ ያኛውን ማለት ያንን ያው ባሳያት ፋይል ነው እዚህ የደረሱት። እንግዲህ ስለዚህ ግዴታ ስሙ ደግሞ መጸዳት አለበት እና ውዶቼ፣ ማሮቼ፣ ፍቅሮቼ ብሩኬን አታውቀሶት በትላንትናው ነገር እሱ እንደ ሴት ሄዶ ስለተደበቀ የሰው ስም አጥፍቶ አርፎ መቀመጥ ደግሞ አይቻልም። ሰ እኔ በትላንት ነው አልተቃወምኩትም። ጨረቃዬ ደግሞ ሁለት መቶ ሺህ ልገባ ነው ውዶቼ፣ ደስ አይልም። እስኪ ሰብስክራይብ አድርጓት። አሁንም እየገባችሁ ማለት ከጨረቃ ፋሚሊ ውጭ የሆናችሁ ሰብስክራይበሮቼ ሰብስክራይብ አድርጉልኝ። ሃይሚ ቲዩብ እያላችሁ እየገባችሁ ይህን ፎቶ እያያችሁ የእሷ ቻናል ያስታውቃልና ፕሊስ እየገባችሁ ሰብስክራይብ አድርጓት። ጨረቃዋን መቼም አንድ ሺን የቀራት ዛሬ በሀይሚ ቤት ነው የሚመጡት ስለዚህ ዛሬ ትገባለች ብዬ አስባለሁ። ሁለት መቶ ሺ እና ደስታችን እጥፍ ይሁን እስኪ ነገሮችም ደግሞ ጋፕ ሊፈጠሩ ይችላሉ እሷ ሁለት መቶ ከገባች ነገሮችም ላይ ጋፕ ሊፈጠር ስለሚችል እስኪ ፈጣሪ እንግዲህ ደግ ደጉን ያሰማን ጥሩ ጥሩውን ያሰማን ፈጣሪ ሆይ በመካከላቸው የገባውን ሰይጣን እሱ ገለል ያደርግላቸው የእውነት ሌላ ምንም ምለው ነገር የለኝም ሀይሚዬ ደግሞ ስቃይ ስላየዎች ደስ ብሎኛል። ያው በስቲካር ቢሆን ብቻ ስቃለች። ሌላ ደግሞ አንድ የሆነ የብሩኬ የጸጌን ፎቶ ሼር አድርጓል። ሀፒ በርዛይ ብሎ ማለት ነው። እና አንዳንድ ሰው ብሩኬ የምነካው ብሩኬ እንዴት እንደዚህ ያደርጋል፣ ብሩኬ እናንተ የምነካችሁ ይሄ ልጅ እኮ እንዴ ማለት ክፋት አለው? ይሄ እንዶ ስለ እውነት አረታው ግን የማያያዝ ስራት ትስሩ። ማለት እኔ ማንኛውም ሰው ቢሆን ሃፕ በርዝደይ ማለት መልካም ልደት፣ መልካም ምኞት መመኘት ምንም ማለት አይደለም። እንግዲህ ፎቶ ነው ሼር ያደረገው፣ እንግዲህ ከጽጌ ጋር። ሌላ ያው ጽጌን በርግጥ ያው ታቃትላችሁ በጣም ብዙ የናብርሽን ህይወት ከና ብርሽ ጋር ብዙ ነገር ተፈጥሯል፣ ና በዛ ምክንያት ይመስለኛል ብዙዎቻችሁ ጽጌ ላይ ተቃርኖ የፈጠራችሁት ግን ደግሞ እነሱ እርስ በርሳቸው ይተዋወቃሉ። ጀስት ስራ ነው የሚሰሩት እና ብርሽና ጽጌም ቢሆኑ ነሩታም በጊዜው ስራ ነበር እየሰሩ የነበረው፣ ና ጽጌ ጀስት ክፉ ሆና ሳይሆን እየተወነች ነበር የነበረው፣ ማለት ካራክተሩን እየተጫወተች ክፉ ሆና እንጂ ክፉ ልጅ አትመስለኝም የሆነች በቃ ፍሬ የሆነች ልጅ ናት እንጂ ክፉ ልጅ አትመስለኝም በዛ ላይ ደግሞ ከቡርኬ ጋር ምንም የሚያገናኘው ነገር የለም ሀቢ በርዘይ ማለት መልካም ምኞት መመኘት እና ሌላ ነገር ምንም የሚያገናኘው ነገር የለም እና የማጣላት ስራ ባንሰራ መልካም ነው ምንድነው እኛ ክብሪት ባንሆን እየለኮስን እነሱን ባናያይዝ መልካም ነው ላለው ልክ እንደና ዳኒ ማለት ነው አሁን ዳኒ ብሩኬ ጋር ከሶሴ ጋር ያስኩት ፋይል አለ ብሎ ክብሬቱን ጭሮ፣ ክብሬት ይ ብሩኬ ብሩኬ ያነጋገርኩ ግን ትናንትና ክብሪቱን ጭሮ አለ ሄዶ ተደበቀ። እንደ ዳኒ ዳኒ ክብሬቱን ጭሮ፣ እውነት ነው እንዴ? ክብሬቱን ጫረና ሄደ ቤቱ ቁጭ አለ። ብሩኬ ያገኘኝም ነው እንዴት ነው ነገሩ? ስለዚህ ግዴታ መገኘት ስለነበረበት ነው እንግዲህ የቤቱ ድረስ የሄደው ብሩኬ ሁለተኛ ነገር ደግሞ ሀይሚ ወዳልሆነ መንገድ እንድትገባ አልፈለገም። ለሷ እውነታውን ለማሳወቅ ነው እየተጋ ያለው። እሱም ስሙ መጽዳት አለበት፣ ስሙ ጠፍቶ መቅረት የለበትም። እና ውዶቼ፣ ማሮቼ፣ ደናውኑ ላይክ፣ ሼር፣ ሰብስክራይብ አርጉ።